ንቀትን ወደ ክብር የሚቀይሩ ሰባቱ ዘዴዎች ይህንን ያገኘነው ከኤደን ማስታወሻ ላይ የተገኘ ጽሑፍ ነው። ጽሑፉም እንዲህ ብሎ ይጀምራል። ኤደን በውጫዊ መልኳ ውብ ብትመስልም የሰዎችን ንቀት ግን የውስጥ ሕመም ሆኖባት ነበር። ጠዋት ትምህርት ቤት ስትገባ የሚጠብቃት ደስ የማይል ድባብ ነበር። አባቷንም በሞት ስላጣች ውስጧን የሚያቆስሉ ቃላቶች ይናገሯት ነበረ። አንድ ቀን ግን የሂሳብ አስተማሪያቸው አንድ ጥያቄ ሰጥቷቸው ያን ጥያቄ በሚገርም ሁኔታ መለሰችው። የክፍል ጓደኛው የሆነችው ታዛ የምትባል ልጅም ኤደን ጥያቄውን ስለመለሰች ተናዳ በንቀት አይኗ ገላመጠቻት። አንቺ ማይሊ ለጎበዝ ሆነሽ የለ ደነዝ የምንልሽ ተሳስተን ነበር፣ ለቃ አባትሽ ቢኖር ደግሞ የት እንደምትደርሽ ያሰብኩት አለቻት በንቀት ድምጽ። ኤደን የጓደኛውን ንግግር እንደ ትልቅ ምስጋና እንደቆጠረች ለማሳየት ሞከረች። ነገር ግን በድምጿ ውስጥ የነበረው ስላቅ የኤደንን ልብ እንደ መርፌ ይወቀው። የሞተው አባቷ አስባ ለረጅም ሰዓት አለቀሰች። ኤደንም እቤቷ እንደገባች ራሷን በመስታወት እየተመለከተች ከዚህ በኋላ አንቺ የምትናቂ ኤደን አይደለሽም ብላ ለራሷ አይተናገረችው። መጉዳት እየቻልኩ ለምን እጎዳለሁ፣ ንቀታቸውን ወደ ክብር ለውጬ እግሬ ስር አንበረከካቸዋለሁ አለች። ከዛን ቀን በኋላ የሚከበሩ ሰዎች ባህሪና ተግባርን አጠናች። ማስተዋወሻውዋ ላይም ሰባቱን ንቀት ወደ ክብር የሚቀይሩ ዘዴዎችን አስቀምጣቸዋለች። ኤደን ይህን ሁሉ ንቀት በየቀኑ ዋጥ አድርጋ አለፈች። በቃላት ሰነፍ፣ ከንቱ፣ ምንም አትረቢም፣ አባት አልባ የሚሏት ሰዎችም የውጭ ገጽታዋን በማጣጣል እሷ ምን ለብሳ ነው የመጣችው እያሉ በጎን ያን ሾካሽኩ የነበሩት ሰዎችንም ዝም በማለት ትተዋቸው ጀመር። ከዚህ ሁሉ በላይ ደግሞ የትምህርት ቤት የቡድን ስራ ሲኖር ሆን ብለው ይተዋታል። ስለሚነቋት ተማሪዎቹ የሆነ ዝግጅት ሲኖር እሷን መቷቸው የተለመደ ነበር። የንቀት ዋነኛው መሳሪያ መገለል መሆኑ እየገባት መጣች። የደረሰባት ግፍ ግፊቱ ወደ አዲስ ዕውቀት ከፋት። ከዛ በኋላ በሌሎች ሰዎች ስሜት በመታዘዝ መኖር እንደማትችልና እንደከበዳት ስላየች ትልቅ ውሳኔ ወሰነች። ንቀትም ወደ ክብር የሚቀይሩ ሰባት ዘዴዎችን መጻፍ ጀመረች። አንደኛውና የመጀመሪያው የንቀት ምንጭን መረዳት። የንቀቱ አስጀማሪ ማን ነው? ሜላት ታዛና ሌሎች ተማሪዎች የሚንቋት በራሳቸው አለመተማመን መሆኑን ተረዳች። ንቀት የአውጪው ሰው ውስጥ የችግር እንጂ የተቀባዩ ማንነት አለመሆኑን አሰበች፣ ተረዳች። ችግሩ ከራሷ መሆኑን ፈተነች። እኔ የእውነት ችግር አለብኝ ወይ ብላ ራሷን ጠየቀች። ሰዎችን ወደ ራሷ ከማቅረብ ውጪ ምንም ችግር አልነበረባትም ነበር። ከዛ ይህንን ጠየቀች። እኔን የናቀኝ ሰው ውስጡ ምን ይጎለዋል? ንቀት የሰውየው ከራሱ ባህር የሚገለጥ እንጂ የኔ እውነት አይደለም። ይህ ሐሳብ ሸክሟን ቀላል አደረገላት። ከዛ ቀጣዩን ውሳኔ ወሰነች። ሁለተኛው ውስጣዊ ድንበር መትከል፣ እሱም አይሆንም፣ አልፈልግም የማለት ኃይል ነው። ኤደን የሰዎችን መጥፎ የቃላት መርዞች ተቀብላ ውስጧ እያብሰለሰለች መቆየት አቆመች። ጠንካራ ስሜታዊ ድንበርን አበጀች። ማንም ሊጥሰው እንዳይችል አደረገች። በውስጧ እንዲህ ብላ ታስብ እንደነበረ በማስታወሻዋ አስቀመጠችው። ለዚህ ሰው ስድብ ስንት ደቂቃ ከህይወት ይሰጣለሁ? ዜሮ። ይህ ችግር የኔ አይደለም። ወደኔ በራሴ ምክንያት ተጋብዞ አይገባም። ይህንን ድንበር አስቀምጣ የመርዛማ ቃላት ኃይላቸውን ቀንሶላታል። ሶስተኛው ክብር የሚገባው ማንነት መምረጥ፣ የራስን ትርጉም መወሰን። ሌሎች የሰጧት ድንዝዝ የሚል ስያሜ ከመቀበል ይልቅ የራሷን ማንነት መግለጽ ጀመረች። ትምህርት ላይ በርትታ የሂሳብ ክለብ መሪ ለመሆን ሐሳብ ይዛ እሱን ለማሳካት ወሰነች ለራሷም ክብር ማለት ሰዎች ለኔ የሚሰጡት ሳይሆን እኔ ራሴ ለራሴ የምሰጠው ዋጋ ነው በስራዬና በስኬቴ ራሴን እገልጻለሁ ብላ አመነች እውነትም ሆኖ አገኘችው አራተኛ በጎ መስለው የሚመጡ ሰዎችን መልስ መስጠትና በጸጥታ በእርጋታ ማለፍ ኤደን የማትስ ክበብ መሪ ለመሆን እንደምትንቀሳቀስ ታዛ የምትባለው ጓደኛዋ ስታውቅ አንድ ቀን ታዛ በግልጽ አንቺማ የትም አትደርሽም ብላ ሰደበቻት። ኤደን ከመበሳጨት ይልቅ በጣም በተረጋጋና አክብሮት የተሞላበት ምላሽ ሰጠቻት። አስተያየትሽ ገንቢ ነው አመሰግናለሁ ብላ ደስ በሚል እርጋታ ዞር አለች። ይህም የአይምሮ ስፖርት ሆነላት። ንቀት የለመደ አይምሮ መልስ ንዴትና ምሬት ነው። ያልተጠበቀ ምላሽ መረጋጋት ግን ጠላትን ግራ ያገባል። በዚህ ሁኔታ ልምምድ ማድረጓ ንቀት ተመልሶ ላይ መለስ ሲመታ ክብር ግን ወደፊት በእርግጠኝነት እንደሚመጣ ያደርጋል። አምስተኛ በራስ መተማመንን መገንባት ነው። በዚህ ሰዓት ወደ ክብር የሚወስደውን ድልድይ መስራት ጀመረች ኤደን። አሉታዊና መጥፎ አስተያየቶች ላይ ጊዜዋን ማባከን አቆመች። በምትወደው የሂሳብና የስዕል ስራዎቿ ላይ አተኮረች። በትንሽ ስራዎቿ ስኬትን ማግኘት ጀመረች። ውስጣዊ ጥንካሬዋ ማደግ ጀመረ። የዚህን ሰዓት የህይወት ለውጥ አደረገች። እንዲህ ማለች፣ የሌሎች ንቀት ሙሉ በሙሉ ባይኖርብኝ ኖሮ ትኩረቴን በምን ላይ አደርግ ነበር ብላ አሰበች። ትኩረታችንን የምናደርግበት ነገር ሁሉ ያድጋል። ስለዚህ ትኩረታቹ ምን ላይ ነው? ስድስተኛ አወንታዊ ማህበረሰብን መፍጠር። ክብር ተላላፊ ነው ትላለች ኤደን ልክምናት ኤደን በንቀት የተሞሉ ሰዎችን ትታ የክብርና ሰዎችን በማክበር የሚናገሩ ጓደኞችን መፈለግ ጀመረች። በአዎንታዊ በምትሰራው ስራዎች የሚያደንቋትና የሚያበረታቷት ሰዎች ዙሪያ በመሆን የክብሯን እሳት እንዲቀጣጠል አደረገች። ማስታወሻዋ ላይም በህይወትሽ ውስጥ አምስት በጣም ብዙ ጊዜ የምታጠፊባቸው ሰዎች እነማን ናቸው? የእነሱ ኃይልስ ንቀት ወይስ ክብር ነው? በአንቺ የሚያምኑትን ፈልጊ ተብሎ ተጽፏል። ሰባተኛው ይቅርታ ማድረግና ነገሮችን መተው ነፃነት ከቂም መላቀቅ ነው ብላ ታምናለች። ኤደን የመጨረሻውና ከባዱ እርምጃንም ወሰነች። ኤደን ታዛንና፣ ሌሎች ያበሽቋት የነበሩ ሰዎችን ይቅር ማለትን፣ ቂም መልቀቅን መለማመድ ጀመረች። ከባዱ ደረጃ ነበረ። ቂምን ይዞ መቆየት የራስን ነፍስ እንደመመረዝ ነው። ይቅርታ ስትልም ከቂሙ እስር ቤት ራሷን ነፃ ወጣች። ማስታወሻዋ ላይም አንድ ሰው ይቅር ስትል ነፃ የምትወጣው እሱን ወይም እሷን ሳይሆን ራስህን ነው። ቂም ያለፈውን ይይዛል፣ ክብር ግን የወደፊቱን ታላቅነትን ያመጣል። ወደኋላ ኋላ ሄደሽ አትጣበቂ ያለች ለራሷ ከጥቂት ዓመታት በኋላ ኤደን ከከተማው ምርጥ አርቲስቶቿ እንደሆነች በምትሰራቸው ስራዎች ሁሉ ጠንካራ ማንነቷን ታንጸባርቃለች። አዛና የንቀት ቡድና ደግሞ በቅናትና በውድድር መንፈስ ተጎድተው ወደ ኋላ ቀርቷል። ኤደን የሰዎችን ንቀት የተሸከመችበት መንገድ ለሌሎች ወጣቶች የክብር መንገድ ሆነ። ለብዙዎችም እነዚህን ሰባት ዘዴዎች ታስተምራቸው ነበረ። ንቀትን ወደ ክብር የሚቀየርበት ሂደት አስቸጋሪ ነው። ነገር ግን ኤደን አሳይታለች። ክብር የሰው ልጅ የመጨረሻው ጋሻ ነው። በሌላ ሰው እጅ ያለ ነገር ሳይሆን በውስጥ የምገነባው ቤተ መንግስት ነው። ንቀት ከባድ ቃል ነው። ልክ እንደ በረዶ ቀን ባልጠበቀ ቅዝቃዜ ልብህን የሚወጋ ኃይል አለው። ምናልባት አትረባም ተብላችሁ ይሆናል። አትችሉም ተብላችሁ ይሆናል። ቦታችሁ እዛ አይደለም ብለዋችሁ ይሆናል። ያንን ቃል ስትሰሙ በውስጣችሁ የሚፈጠረው የቁጣና የብስጭት እሳት አውቀዋለሁ። ይጎዳል። ንቀት በራሳችን ላይ ያለንን እምነት የሚገፍ የውስጥ ድምጻችንን የሚያዳፍን የመርዝ አይነት ነው። ግን ይህ ህመም የናንተ መጨረሻ አይደለም። የዚህ ንቀት ኃይል የእናንተ መንገድ እንዲወስን አትፍቀዱለት። ያ የሰማችሁትን እያንዳንዱን አለታዊ ቃል የሰጣችሁትን እያንዳንዱ እንባ ትታችሁ ወደ ለውጥ ቀይሩት። ንቀታችሁን የእውነተኛ ክብር መሰረት አድርጉት። ክብር የሚገነባው በውጫዊ ጭብጨባ አይደለም። ክብር የሚገነባው ራሳችሁን ከሌሎች እይታ ነጻ ስትወጡ ነው። ንቀት ወደ ክብር የሚቀይሩበትን መንገዶች ነግራችኋለሁ። ትችታቸውን ሳይሆን ትምህርታቸውን ተጠቀሙ። ምን በትክክል መስራት እንዳለባችሁ ጠቋሚ ሆኗችኋል። ስኬት ከማንኛውም ንግግር የበለጠ ጮክ ብሎ ይናገራል። ዛሬው ነው ጀምሩ። ትናንት የሰማችሁት ቃል ምንም አይደለም። ዋናው ዛሬ የምትወስዱት እርምጃ ነው። አስታውሱ፣ ክብር ለሌላ ሰው የተሰጠ ስጦት አይደለም፣ በውስጣችሁ አለ። ንቀት ወደ እናንተ ሲመጣ የኤደንን መንገድ አስታውሱ። የክብርን መንገድን ምረጡ። ምን ተሰማችሁ? ከኤደን ሰባቱ እርምጃዎች ውስጥ ዛሬውኑ ልትጀምሩ ያሰባችሁትን የትኛው ነው? ኮመንት ላይ ያስቀምጡልን። ቪዲዮን ከወደዳችሁት ላይክና ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ